ሰላም ሰላም፣ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በድጋሚ መጥቻለሁ። ትላንትና የተለቀቀውን ቪዲዮ አይታችኋል። ከፍቅር ጋር ለመጀመሪያ ጊዜ ስንገናኝ የተፈጠረውን ነው። አይታችኋል ማለትም ለመጀመሪያ ጊዜ ያልኩት ምንድነው እሱ ችግሩ ከተፈጠረ በኋላ ወይም ደግሞ እኔ ከሌላ አንድ ወለድኩ ከሰማች በኋላ ስንገናኝ ለመጀመሪያ ጊዜ ስንገናኝ የተፈጠረውን ነገር አይታችኋል። በጣም ስሜታዊ ነበረች፣ ግን እኔ እንደውም ስላመማት እኔ ሆስፒታል ውሰዳ ብዬ ነው እንጂ መጣዋት ያጠፋው ጥፋት ይቅርታ የሚያስደርግልኝ አይደለም። ገና ብዙ ዋጋ መክፈል ይኖርብኛል ብዬ አስባለሁ። እና ዛሬ ደግሞ ለምንድን ነው እሱ የመጣው ካላችሁ፣ ካላችሁኝ፣ ይሄን ፍራሽ እያያችሁ ነው። ፍራሽ ጄን የመጣሁት ከመግባቴ በፊት የተወሰነ ነገር ልበላችሁ ብዬ ነው። እና አንዳንድ ኮሜንቶች አየሁ፣ ጥሩ ሀሳብ ኮሜንት አየሁ። ማለት አንዳንዴ የሰውን ስህተት ወይም ደግሞ ሰው ያ ሰው እንደሚሳሳት የሚገባችሁ ሰዎች አላችሁ። ሰው መልአክ አይደለም፣ ፈጣሪ አይደለም። ሰው ይሳሳታል ብላችሁ የምታምኑ ሰዎች አላችሁና ያንን ስህተትን ይቅርታ እንዲደረግልህ ከፈለግክ ደግሞ ዝም ብለህ ውጭ ላይ ወጣ ገባ እያልክ ውጭ ላይ የምታሳልፍ ከሆነ ጭራሽ ነገሮች የባሰ እየባሱ ነው የሚሄዱት። መጥፎ ነገር ነው እየተፈጠረ የሚሄደው። ስለዚህ ካሰብ አይምሮክ የሚሰራ ከሆነና የእውነት የሚቅርታ እንድታደርግል የምትፈልግ ከሆነ ዝም ብለህ ዓይንህን በጨዋ አጥበህ በቃ ገብተህ ቤት ውስጥ ቁጭ በል ነው ያላችሁ ማለት ነው። እኔ ደግሞ ሄጄ የሆነ የሆነ ክፍል ይዤ ወይም የሆነ ነገር እንትን ብዬ እነሱ ጋራ መቀመጥ ስለማልችል ይቅርታ የሚያጠፋሁትም ጥፋት ደግሞ ዋጋዬን መስጠት ስላለበት በረንዳ ነው ሄጄ እጄ የምቀመጠው ማለት ነው። በረንዳ እቀመጣለሁ፣ በረንዳ አድራለሁ፣ ላታለሁ። ምናልባት ይህ እናስባለን ለንግግር ልቧን ከከፈተችልኝ ወይም ደግሞ ይቅርታ ካደረገችልኝ ማለት ነው። ስለዚህ ፍራሽን ያለው ቀጥታ በረንዳ እገባለሁኝ። ከዛ በኋላ እኔ ምንድነው እሱ የሚለው በነገራችን ላይ ያው አሁን ላይ እኔ ምናልባት ተናግር ተናግሬያለሁ እሚቱ የለችም ከቤት ለቃ የሄደችበትም የሆነ ምክንያቱን ወደፊት እንነግራችኋለን። እሚቱ የለችም፣ ፍቅር ብቻዋን፣ ባሮክ እና ዮናስ ነው ያሉት ቤት ውስጥ ማለት ነው። ዮናስ ደግሞ በተቻለ መጠን ያው እኔ በፊት የማደርጋቸውን ነገሮች፣ እሚቱ በፊት የምታደርጋቸውን ነገሮች፣ የሁለት ሰው ስራ ጠንክሮ እየሰራ ነው ወይም እየለፋ ነው ማለት ነው። ስለዚህ አሁን ማድረግ ያለብን ምንድን ነው እሱ እኔ ቀጥታ ገባለውኝ ውስጥ ገብቼ በረንዳ ነገር አለች። በጀርባ በኩል ማለት ነው። እዛ ጋ አንጥፌ በነገራችን ላይ እንትኑ መስኮቱ አዲስ ህንፃ ስለሆነ መስኮቱ ላይ እንትን አልገባለትም። ምንድን ነው የሚባለው? ይሄ ውግርግር ብቻ ነው እንጂ የገባለት ከውጭ መስታወት አልገባለትም። እና ብርዱም ከባድ ነው ምናምን ያንን አይታ ፍቅር ይቅርታ የምታደርግልኝ ከሆነ ቀጥታ እኔ ምንድነው እሱም አድርገው ገብቼ በቃ የሚፈጠረውን ነገር አያለው ማለት ነው። እና ምናልባት ዮናስ ቤት ይኑር አይኑር አላቅም። በዚህን ሰዓት ሊረብሸኝ ይችላል፣ ግን ደግሞ እሱ ይሰማኛል፣ እኔ ምለውን ይሰማኛል። ስለዚህ ኮስተር ካልቁበት ደግሞ ይወጣል ማለት ነው። እና ቤተሰቦቻችን በተቻላችሁ መጠን እናንተ እሷ ይቅርታ እንድታደርግልኝ ምህረት እንድታደርግልኝ እ ካጠፋሁት ጥፋቴን ተረድታ ወይም ደግሞ ስህተቴን ተረድታ ቢያንስ ህይወታችንን እንድንቀጥል ሁላችሁም ጥሩ ጥሩ ኮሜንት ብትሰጡ ጥሩ ነው። እኔ ግን መስደብ መብት አላችሁ፣ ምክንያቱም ጥፋቴ ነው። እኔ እናንተ በምትሰድቡኝ ስድብ አሁን ላይ እናንተን መልሼ መውቀስ አልችልም። በደንብ አድርጋችሁ ስደቡኝ፣ ምክንያቱም ጥፋቴ ነው። በቃ አትፍቻ ያለውኝ በድያት አለው። ከምንም በላይ በተለይ ነፍሰ ጡር እንደዚህ አይበደልም። በጣም ጥሩ ሴትም እንደሆነች ደግሞ ታውቃላችሁ። ይህንን ማድረጌ ምንም አይደለም። ስድብ እንደው ምንድን ነው ያየሁት? እንደውም ኮሜንት በዱላ ቢሆን ኖሮ አግዝሽ ነበረ ብላችኋል የትላንትና ቪዲዮ ላይ። ብትመቱኝ፣ ብትደበድቡኝ፣ ብትፈነክቱኝ ጥፋቴ ስለሆነ ምንም ይቺን ታክል ምንም ነገር አልልም። ወደ ውስጥ እንግባ። ከዛ በኋላ ያለውን ነገር እኔ ገብቼ በቃ ምንም ምንም ምንም ይምጣ ምንም ለማድረግ ዝግጁ ነኝ ማለት ነውና ነው። እና ቤተሰቦቻችን፣ እኔ አሁን ምንድነው ማደርገው? ልትደበድበኝ ትችላለች፣ አሁንም ልትመታኝ ትችላለች። ግን የሴት ነው እንደገና ደግሞ አስባባት እኔን ለመጎዳት ለመጉዳት ማትሞክረው ይሄን ሁሉ ችዬ ስግጥ ብዬ ስግጥ ስግጥ ብዬ ገብቼ ፍራሽን አንጥፌ ውስጥ ቁጭ ላለው ማለት ነው። ታዲያ ምግብም መብላት አልፈልግም። ይቅርታ እስክታደርግልኝና ወደ ቤት እስክትመልሰኝ ድረስ ይቅርታ ይቅርታ ይቅርታ ዬን እስክትቀበለኝ ድረስ ምንም ምንም እንትም ማለትም አልፈልግም። ይሄ ምንድነው እንደሚባለው ሌሎች እንክብካቤዎችን ሌሎች ነገሮችን አልፈልግም። ቀጥታ እገባለሁ፣ እዛ ራሴን እቀጣለሁ ማለት ነው። ሰው እኮ ላጠፋው ጥፋት እስር ቤትም ገብቶ አመታትን ያሳልፋል።

በተራራቅን ቁጥር ጥሩ ነው። ምን አገባህ? በተራራቅ ቤት ባልኖርክ ቁጥር፣ እንደገና ውጭ ባሳለፍ ቁጥር ጥሩ ነው። እንደ ምን ምን ማለት ምን እንዳደርግልህ የምትፈልገው ብዬ ተቀብዬህ ምናምን ደስ ብሎኝ ይቅርታ እንድታደርግልኝም አይደለም። ከቤት አንደኛ ልጅ ሲነሳ ሲነሳ ማየት እፈልጋለሁ ሲቀጥል በቃ እዛው እሆናለሁ እዛው ውስጥ ላይ እሆናለሁ ምንም ምንም ወደዚህም አልወጣም አረብሻችሁም ቁጭ ማለት ብቻ ነው ዮናስ የት ሄዶ ነው ስለምን ምን የት አንተ ስለዚህ ልግባ አንች ልጅ ውስጥ ቁጭ ልበል። ነገሮችን ታከሪያለሽ። ምን ዮናስ አለ? ከዮናስ ጋር ተነጋግረን ውስጥ ለማግባት ብቻ ነው እንጂ አንቺ ዮናስን እንዳለ ነበር ማውቀው እንጂ አንቺንም እኔ ብዙም አሁን ልረብሽሽም አልፈለኩም። ታውቂያለሽ። አጥፍቻለሁ እኮ በቃ ግን እኔ አሁን ምንም እኮ አይደለም። ራሴ መቅጣት ፈለኩ። ግን ጥርቼ ምናምን ነገር እዚህ እንዳይመጣ ምናምን ማለት አለብህ። እዛ ደረጃ ራሴ መቅጣት ፈለኩ። ስንት ቀን ሌላ ቦታ ሌላ ቦታ ጓደኞቼ ጋር ባደረኩ ቁጥር ሲጀመር ሌላ ፍራሼን አትታይብኛ ፍራሼን አትታይብኛ። እኔ ገብቼ ውስጥ ላይ ልተኛ ነው ያልኩት። በረንዳ አለ አይደል? አልፈልግም። ለምን እየበጠበጡኝ ነው? እራሳቸውን በጥባጭ ናቸው ሲጀመር ማለት ነው። አይደለም ሌላ ሌላ ነገር እያወራሁ ነው ሲጀመር፣ እየተ- ይሳደባሉ እነሱ ማለት ነው። እኔ ማንም የሚረዳኝ ሰው የለ። እገባለሁ፣ እተኛለሁ፣ በቃ አለቅም።

ነገር ቆይ፣ እኔ ሌላ ነገር ለመበጥበጥ ፈልጌ አይደለም፣ አንቺም እንደዚህ እንድትናደጅ ፈልጌ አይደለም። ሲጀመር መራራቅ እንደሌለብን ስለተሰማኝ ብቻ ነው። እኔ ውስጥ ገብቼ እስተኛ፣ ቢያንስ ልጅ ያለው ምናምን የማግዝሽም ነገር ካለ አግዝሻለሁ፣ በቃ እንደ ባልና ሚስት አላልኩሽም እንደ ባልና ሚስት አላልኩሽም፣ እንደ ሰራተኛሽ ነው። ከፈለግሽ አንዳንድ ነገሮችን ሚቱም የለች ግን አረብሽሽም ውስጥ ላይ ስራ ሲኖር ማግዝሽ ነገር ሲኖር ምናምን